ሰላም ጤና ይስጥልን። ይህ ጣዕም ዜና ነው። የዕለቱ ነጥቦች ማስቀደም እንጀምራለን። የትግራይ ክልልን የጦርነት ድባብ ገጽታን በተመለከተም ያለው መረጃ እናቀርባለን። እንደ ኢትዮጵያም የባህር በር የሌላቸው የአፍሪካ ሀገራትም ጦርነት ሊያነሱ ይችላሉ በማለት የኢትዮጵያን ሀሳብ ተጋሪ ፕሬዝዳንትም ተገኝቷል። ፕሬዝዳንቱም ለወደፊትም ጦርነት ይኖራሉ በማለትም አስጠንቅቀዋል። በዝርዝር እንመለስበታለን። በኤርትራም መጽዋ ኤርፖርት በኩልም ያለውን አደገኛና ከፍተኛ እንቅስቃሴ በተመለከተም ልዩ መረጃም ይዘናል። ከዚሁ ጋር በተያያዘም የኢትዮጵያ የድሮን ምርት በከፍተኛ ሁኔታ መጨመሩን የብሔራዊ መረጃና ደህንነት ኢንሳ አሳውቋል። እንመለስበታለን። ሁሉንም መረጃዎች በዝርዝር እናቀርባለን። ቻናላችንን ሰብስክራይብ በማድረግ በአክብሮት እንጋብዛለን። በሰሜን ኢትዮጵያ በትግራይ ክልል ከሰሞኑም ህወሓት በደቡባዊ ትግራይ ብሎም በአፋር ክልል ወታደራዊ እንቅስቃሴን እንዲሁም ተኩስ መክፈቱን ተከትሎ ህዝቡም ከፍተኛ የጦርነት ስጋት ተጋርጦበትም ይገኛል። ከዚሁ እንቅስቃሴ ጋር ተያይዞም በክልል ዋና ከተማ መቀሌና በሌሎች ከተሞችም ጭምር ከጅቡቲም ወደ መቀሌና ወደ ክልሉም እንቅስቃሴም የለም። የሸቀጦች ዋጋም ጨምሯል። ከሰሞኑም በተለይም ቀትር ላይም ጎዳናዎች ጸጥ ረጭ ብለዋል። ታጣቂዎችም በብዛት እየተርመሰመሱ ነው። የመንግስትና የግል ባንኮችም የጥሬ ብር የካሽ እጥረት ገጥሟቸዋል። ከመቀሌና ከሌሎች የትግራይ ከተሞችም ወደ አፋር የሚደረጉ ጉዞም ተቋርጧል። ህዝቡም በጦርነት ፍርሃት ላይ ሲሆን፣ ወጣቶችም እየተሰደዱ ይገኛል። የህወሃት ሰዎችም ከመቀሌ ርቀውም ለኤርትራ ቀርበው ሽሬ አካባቢም ከትመዋል። በዚያውም እንቅስቃሴዎችን ገድበዋል። የህወሃት ቲዲኤፍ ታጣቂዎችም ስነ ልቦናቸው ተጎድቶም ይታያሉ። ለዳግም ጦርነት ዝግጁም አይመስሉም። ቅድመ 2013 የነበረውም የውጊያ ሞራልና ተነሳሽነትም የላቸውም። ህወሓት የቀበራቸውን መሣሪያዎችም እየቆፈረ ለሻዕቢያ እያስረከበ ነውም። መረጃውንም ኢትዮ 547 ዘግቦታል። እንደ ኢትዮጵያም የባህር በር የሌላቸው የአፍሪካ ሀገራት ጦርነት ሊያነሱ ይችላሉ በማለትም የኡጋንዳው ፕሬዝዳንት ዮሬ ሙሴቬኒ ተናግረዋል። ኢትዮጵያም ከኤርትራው ሻዕቢያ ጋር ለገባችበት ሰጣ ገባም አንድ ደጋፊ የአፍሪካ ፕሬዝዳንት አግኝታለች። ፕሬዝዳንት ሙሴቬኒም የኡጋንዳና ሌሎች ባህር በር የሌላቸው የአፍሪካ ሀገራትም ለንግድና ለስትራቴጂያዊ መከላከያም ወሳኝ የሆነውም የህንድ ውቅያኖስ እንዲሁም የቀይ ባህር መዳረሻቸውም ከተዘጋባቸውም ወደፊትም ጦርነት ሊያስነሳ እንደሚችል ማስጠንቀቀዋል። ፕሬዚዳንት ዩሪ ሙሶቪኒ የሬዲዮ የውይይት መድረክ ላይም ሲናገሩም አንድ ሀገር በባህር ላይም ልዩ ባለቤትነትን የመጠየቅ ሀሳብንም እብደት ሲሉ ገልጸውታል። የምስራቅ አፍሪካ ሀገራትም ለጋራ ደህንነትና ለጋራ ብልጽግናም የፖለቲካና የኢኮኖሚ ውህደትን እንዲያፋጥኑ ማሳስበዋል። በአፍሪካ ያለው የፖለቲካ አደረጃጀትም እምብዛም ምክንያታዊ አይደለም። አንዳንድ ሀገሮችም ለኢኮኖሚያዊ አላማም ሆነ ለመከላከል መከላከያ ዓላማም ባህር መውጫ የላቸውም። ይህም አግባብ አይደለም ብለዋል። ፕሬዚዳንቱም አንዳንድ የባህር ዳርቻ ሀገሮች ያላቸውንም ራስ ወዳድ አስተሳሰብ ብለው በጠሩት ነገርም ቅር መሰኘታቸውንም ገልጸውም ውቅያኖሶች እና ወደቦችም የአፍሪካ አህጉርን ማገልገል እንዳለባቸውም ተናግረዋል። ኡጋንዳም በየብስ ተከባለች። የእኔ ውቅያኖስ የት ነው? የእኔ ውቅያኖስ የት ነው ያለው። የእኔ ውቅያኖስ የህንድ ውቅያኖስ ነው። እኔም መብት አለኝ። የባህር ዳርቻ ላይ ላሉት ብቻ ነው ማለት ሂደት ነው ብለዋል። ይህንንም ለማመጣጠንም በክልላዊ አንድነትና ትብብር ማስተካከል መቻል ለወደፊት ግጭትን ለማስቀረት እንደሚጠቅምም ገልጸዋል። ይህንንም አለማድረግ ግን ለወደፊትም ግጭት እንደሚያስከትልም አስጠንቅቀዋል። ለወደፊት ጦርነቶች ይኖራሉ ሲሉ ሙሴ ቤኒ የማስጠንቅቀው እንደነዚህ ያሉት ጦርነቶችም በክልላዊ የንግድ መስመሮችና በባህር መዳረሻ ላይ ባለውም ፍትሃዊ ያልሆነ ቁጥጥር ምክንያት ሊነሱ እንደሚችሉም ተናግረዋል። የኤርትራው ሻአቢያም እጁ ሳይታጠብ በገባበት የሱዳን ጦርነት ላይም በግብጽ ለሚደገፈው ለአልቡርሃኑ የሱዳን ጦርም የጦር መሳሪያ ማስተላለፊያም ዋና መስመር ሆኖ እያገለገለ ይገኛል። ከሰሞኑም በምጽዋ ኤርፖርት በተደጋጋሚም የጦር አውሮፕላኖች እያረፉ ይገኛሉ። ከቀናት በፊትም ራዳ አየር መንገድ ኤል 62 ሚ የጭነት አውሮፕላን ከኢራን ዋና ከተማ ቴህራን ተነስቶም የኤርትራ ምጽዋ ኤርፖርትም አርፏል። ጦርነት አውሮፕላን ከኢራን መሳሪያ ጭኖ እንደመጣም የታወቀ ሲሆን መሳሪያውም ምናልባትም ለሱዳን ጦር ኃይሎች ወታደራዊ ማጠናከሪያ ሊውል እንደሚችልም ተገምቷል። ይሁን እንጂ የኤርትራው ሻዕቢያም ከሰሞኑ ከኢትዮጵያ መንግስት ጋርም ከፍተኛ መካረር ውስጥ በመግባቱም ከህወሓት ጋርም ለሚያደርጉት ለጦርነት ዝግጅትም ዋነኛው አካል የመሆን እድሉ ግን ከፍተኛ ነው። በተለይም የቲዲኤፍ ታጣቂዎችም የህወሀትንና የሻእቢያን የጽምዶ ስትራቴጂም በመቃወም እየከዱና ወደ ሀራ መሬት ታጣቂዎችም በመቀላቀላቸው ህወሀትም የቀበራቸውን ከባባድ መሳሪያዎች እየቆፈረም ለሻቢያ መንግስት እያስረከበ ይገኛል። ከዚህ ጋር በተያያዘም ኢትዮጵያም በዘጠና ቀናት ብቻም ሶስት መቶ ድሮኖችን ማምረቷንም የብሔራዊ መረጃና ደህንነት ገልጿል። በመግለጫውም ባለፉት ዘጠና ቀናት ብቻም ኢትዮጵያ ከሦስት መቶ በላይ ወታደራዊና የስለላ ልዩ ልዩ ዘመናዊ ድሮኖችን ማምረቷን የጠቆመው ኢንሳ የወታደራዊ ድሮኖቹም በቅርብ ጊዜያትም አገልግሎት እየሰጡ ሲሆን እጅግ ውጤታማ ሆነውም ተገኝተዋል ነው የተባለውም። ኢትዮጵያ በድሮንና ወታደራዊ ቴክኖሎጂዎችም በከባድ ፍጥነት እየተጓዘች ሲሆን ቴክኖሎጂዎቿና አጠቃቀሟም በእሳት ተፈትነውም ልዩ ብቃት ማሳየት ችለዋልም ብሏል። የብሔራዊ መረጃና ደህንነት ኢንሳ እንዳሳወቀውም ኢትዮጵያ በቅርቡ የማምረት አቅሟንም በብዙ እጥፍ እንደምታሳድግናም ተጨማሪ ቴክኖሎጂ የታጠቁም ልዩ ልዩ ድሮኖችንም በከፍተኛ ቁጥር ወደ ማምረት እንደምትገባም ጠቁመዋል።